ችግር የለውም። ሀይሚ አንቺ ማስረዳት አይጠበቅብሽም። ያየሁት በቂ ነው። ብቻችሁን፣ ፀጉሯን እየደባበስክ፣ ጉድ ጉድ ጉድ! ዛሬ ሀይሚ እና ዳኒ በአንድ ቤት ውስጥ ለብቻቸው ሶስና ይዛቸው ሶሲ በጣም በጣም አብዳ፣ ብርጭቆውን ሰባብራ የሰባብራ የወጣች ጥላው ይሄዳለች ማለት ነው። እና እኔ ግን ሶሲ እንዳሰበችው አይመስለኝም ነገሩ ማለት ነው። ያው ዳኒ ብሩክን ለመክሰስ እያለ አይደለም ኦልሬዲ ያው ዳኒ እሱን ልመና ምናምን ላይ የሄደች ነው እንጂ የሚመስለኝ በእንደዚህ አይነት ልክ ወርዳ ከዳኒ ጋር እንደዚህ አይነት ነገር ታደርጋለች ብዬ በፍጹም አላስብም። ማለት ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። በጣም ደህና ነኝ እግዚአብሔር ይመስገን። ያው ዛሬ ሶሲ በራሷ ቻናል ቪዲዮ ሰርታ ነበረ። እሱም ለዳኒ ነው የሰራችው። እሱ ምንድን ያለችው ብዙ ሰው ኮሜንት ሲያደርግላት እንደዛ ተፈንክቶ እንደዛ ጥርሱ ረግፎ ለምንድን ነው ሄደሽ ያልጠየቅሹ? እቤቱ ምንም ቢሆን ፍቅረኛሽ አይደለ ወይ? ሊያግባሽ ያሰበ ሰው አይደለ ወይ? ምን አስጨክኖች ነው ምናምን ተብላ ኮሜንት በጣም ይጻፍላት ነበረ ማለት ነው። አንደኛ ሳየው ምናምን እንደ ፍቅረኛው አብሬው ከጓደኛው እንድሆን ድረስ በጣም አዘኛ አለው። ስለመጡበት ነገሮች ሁሉ አውርታለች፣ ከሚ እንዴት አሳለፈው እዚህ እንደደረሱ፣ በጣም ብዙ አመት እንደቆዩ፣ የለፋችበት ሰው እንደሆነ፣ በጣም እንደምትወደው፣ ለፍታ ዋጋ አግኝታ ያገኘችው ሰው ስለሆነ በጣም ነው እና ግን እኔ ያለዛ ሁሉ ነገር ለማድረግ አንደኛ ስልኬን እያነሳለኝ አይደለም፣ ሁለተኛም በምንም አይነት ነገር ላገኘው አልቻልኩም። ብሎክ እያደረገኝ ነው፣ እና ዛሬ ራሱ ግዴታ ሆኖብኝ ነው ይሄን ቪዲዮ ልሰራ የቻልኩት። በቃ እንደ ሰው መጠየቅ ስላለብኝ ጠይቀዋለው። ያው ኦረዲ ተጎርቷል ብላን የሄደችው እንዳጋጣሚ ማለት ነው። እሱም ያው ከቤተሰብ ጋር ምናምን ስለሚተዋወቁ የእህቱን ስልክ ደውላ ነው እህቱ አናግራት፣ ምናምን ቤት ሄዳ አንተን ያለችው ቤት እንዳላውቃ ያው በጣም እንደተመታ ምናምን አውቃ ነው። ያው ከስራው ሁሉ የቀረው ማለት ነው ግን እንደ አጋጣሚ ስትሄድ፣ እሷ ያሰበችው ሌላ ነው፣ ሆኖ ያገኘችው ሌላ ነው። ያው ዳኒ እና ሀይሚ አንድ ላይ ቁጭ ብለው ነው ግን ምንም እያደረጉ አይደለም። ጀስት እያወሩ ነው የሚመስለው ማለት ነው ቪዲዮ ላይ ካየሁት ነገር። ወይ ጸጉራን እዚህ ጋር ተሳስተሻል። ጸጉራን ጸጉራን እያሻሻት ምንድን ነው የምታደርገው ምናምን እንዳልሽ፣ ጸጉራን አልሻሻትም ስትገቢ ኖርማል ቁጭ ብለው እያወሩ ነው። በእርግጥ ማንም የለም። አንቺ ደግሞ ቪዲዮ ልትሰሪ ካሜራ ማን ይዘሽ መተሻል ማለት ነው። ግን እኔ የሚመስለኝ ሶሲ እንዳሰበችው ሳይሆን ያው ዳኒ ብሩኪን ከሶታል ኦልሬዲ። ያው ክስት ላይ መጥቶኛል፣ ጥርሴን አራግፎታል፣ ጥርሴ ጉዳት ላይ ለምናምበት ክስ ነው። እና አሁን ብሩክ መጥሪያ ሊመጣለት እያሰብኩ ኦልሬዲ መጥሪያ ከደረሰው ምንድን ነው ብሩክ ይታሰራል። ብሩክ ይታሰራል ለዛ ምንድን ነው የምታደርገው? ሀይሚ ያው ምንም ቢሆን ትናንት ብሩክ ያለውን ሰምታችኋል። እኔ ከሁኔ ስለ ስለሷ ማሰብ አልፈልግም። ከህይወት ያስወጥቻት አለሁ። አሁን ለራሴ ጊዜ የምፈልግ ነው። ስለ ራሴ ማሰብ የምፈልግበት ሰዓት ነው። ምንም ቢላትም እሷ እኔ ሀይሚ ጌታን ምንም የተናገረችው ነገር የለም። ቪዲዮ ራሱ ምንም ነገር ከፉ ቃሉ ይወጣትም ነገር የለም። በእርግጥ እንደ ሰውኛ ይቅርታ አልቀበልም ብላለች። አዎ ይቅርታውን አልተቀበለችም። እሱ ደግሞ የራሷ ምርጫ ነው። ማሰቢያ ጊዜ ይጠይቃታል፣ አናቅም። ሰው የሚረዳበት መንገድ አናቅም። ነገር ግን የሆነ አንቺ እንትና ብሩክና በቃ አንቺና ብሩክና አጣልቶ አለያይቷች ተለያይቷችሁ ሀይሚና ዳኒ አንድ ሊሆኑን የመሰለች ሶሴ ማለት ግን እንደዛ አይደለም። እንደሚመስለኝ ከሆነ ማለት ነው። ለምን ሃይ ብሩኬ ክስ ላይ ያለ ሰው ነው። ዳኒ ኦልሬዲ ከሶታል። ብዙ ጊዜ እንዳትከሰው ምናምን እያለች ሀይሚ ትለምኗለች። እና በዚያን ያህል ምልክ ፍቅረኛሽን ባትናገር፣ አሀ ጸጉሯን እያሻሸካት ምንድን ነው የምታደርጋት ምናምን። ሲጀመር ሀይሚ ላይ የምንም አይነት የመደንገጥ ፍርአት ያደረጉት ነገር የለም። አልጋ ላይ አይደለም ያሉት፣ ወጣ ለልብስ አይደለም የለበሰችው። አንቺ ከብሩ ጋር እንዳደረግሽው አንጻር አይደለም፣ የእውነት ለመናገር ማለት ነው። ግን የሆነ ያው ኦልሬዲ ብዙ የሆነ ቪዲዮ ላይ ስታይ ሀይሚላንቺ ብዬ ሀይሚላንቺ ብዬ የሚለውን ነገር ስታይ ከዛ ጋር ነገሮችን አነጻጽረሽ ከሆነ ሶሴ በኋላ የምትወሰኝ ውሳኔ ይቆጭሻል። አንደኛ ከሀይሚ ጋር ምትቀያየም ያለሽ ለምን ሀይሚ ምን እንደመ ስትመጣ እንኳን አክብራችሁ በቃ እኔ ሊሄድላችሁ ምናምን ነው ብላ እንትን ያለችው። ለምን ያው ሀይሚ የመጣችበት አንደኛ ምክንያት ስለ ብሩክ ለማውራት ነው እንጂ እኔ ዳኒን ፈልጋ የመጣች አይመስለኝም። እንደምረዳው ለምን ምንም ቢሆን ከብሩክ ጋር ይለያዩ እንኳን ቢባል በዚህ በአጭር ጊዜ ውስጥ ሀይሚ ተመልሳ ዳኒን ታፈቅራለች የሚለው ነገር ዘበት ነው። ለምን ያው ያሳያትን ነገርም ብታምንም መጀመሪያ ከሰሩት አንጻር ፕራንክ ነው ያሳያትን ነገር ልታምን የቻለችበት አዘርዋይስ ሲቀጥል፣ አንደኛ ስለ ብሩክ ለማናገር ስለ ብሩክ ለማናገር ለምን መጀመሪያ ብቻዋን ሄዳ አናግረዋለች። ከዛ ከብሩኬ ጋር ለምናው ብሩኬ ድጋሚ ሊደባደብ ሄዷል። አሁን ዛሬ ደግሞ ብቻዋን አንዳንድ ጊዜ ሰው ሲኖርና በመሃላችሁ የሆነት ነው ብዙ ነገሮች አንድ ሁለት አምስት ሆናችሁ በቃ የሆነ ነገር በጣም እንትን ትላላችሁ፣ እልህ ትገባችኋል። ወያን ሰው ሽንፈታችሁን እንዳያይባችሁ ስለመፈልጉ ይሁን አይዶና አላውቅም። የዛ ሳለ ጓደኞቹ ምናምንም ስላለ በቃ እኔ ለምን ጓደኞቹ እንዳይስቁበት ሙድ እንዳይዙበት እንዲተመተክማ እንዴት አንተ አትከስ ወንድ አይደለም ምናምን እንዳይባል፣ ያው የዛን ያለው በዛ ጊዜ ነው ወንዱ ምናምንም የመጣውና ያው ሀይሚ ደግሞ በቃ ብቻውን ልታናገረው ጓደኞቹ ሳይኖሩ ልታናገርበት የመጣችው ነው ብዬ ማሰቡ። ሲቀጥል ደግሞ እውነት ሀይሚ ሌላ ነገር መጥፎ ነገር ቢኖረት ቪዲዮ እንዳይቀረስ ታደርግ ነበረ ማለት ነው። ቪዲዮ እንዳይቀረስ ታደርግ ነበረ። ለምን? እኔ እንጃ። እኔ እንደኔ ሀይሚ ምንም የታደረገችው ነገር የለም ግን ሶሲ ግን የእውነት ተናደሻል። የእውነት ለመናገር በጣም ስትሚ ስትሚውሉ ነበረ ማለት ነው። ለምን ትክክለኛ ቅናትን ያደረገብሽ ማለት ነው? ለምን አንደኛ ያለውን ነገር እያወቅሽ ክስ ላይ እንደደረሱ ምንም ቢሆን አንቺም ብሩክ ጓደኛሽ ነው አለ። የዳኒን ክፋት እንደማትፈልጊው ሁሉ የብሩክን ክፋት ትፈልጊያለሽ ብዬ አላስብም። እንዲታሰር አትፈልጊም ቢያንስ ራሱ አንቺ ራሱ እንደ መጀመሪያ እንደ ፍቅረኛ መሆን ያለብሽ በቃ ያለፈ አልፏል፣ ይቅርታ ተባብላችሁ ነገሮችን መዝጋት ያለባችሁ አትክሰስ ምናምን ብለሽ ነው። ሀይ በዛ ሞመንት የመጣችን የሚመስለኝ እንጂ እኔ ከዳኒ ጋር ወርዳ እንደዚያ አይነት ነገር ታደርጋለች ብዬ አላስብም። ሲቀጥል ደግሞ ፀጉሯን አሻሸበት፣ አሻሽ እያሻሸካት ነው ምናምን ያልሽበት እኔ ፀጉሯን ሲያሳሻት ነገር ምን የሚል ኖርማል ቁጭ ብሏል። ያው ሰው ሄደሽ ስጠይቂ መቼስ እዛና እዛ ረቀሻ አይደለም፣ ለምን አንድ ላይ ጠረጴዛ ላይ ተቀምጦ ነው ያደርገች። ሲከጥል ደግሞ ስትመጣ እንኳን በስነስርዓት አክብራሽ ሰው ሲ ነው ምናምን ብላ በንከ መቀመጫ ብድግ ላይ ያናገረችሽ ማለት ነው። ሁለተኛ ይሁን የመደንገጥ ፊቷ ላይ የመደንገጥም ነገር የለም። ሲሆንም ደግሞ ዳኒ ማለት ያው ካይሚ ጋር መሆኑ አናደደሽ እንጂ እንደ ፍቅረኛ ቢዝ እኔ ከአንቺ ጋር ያለኝ ነገር እኮ ጨርሻለሁ። ለምን ያው ጨርሻለሁ ማለት ፕራንክ ስሰሪ ነው ይወጣሽልኝ እንደ ማለት ነው ማለት ነው ያን አንደኛ መልስ ሰጥቶሻል ማለት ስለኔ አይመለከትሽም፣ ከማንም ጋር በሆን ግን እሱ እንደዛ ማለቱ መብታችሁ፣ መብቱ ነው። በእናንተ መሀል እኛ አይመለከተንም። ነገር ግን ያው እኔ የሚመስለኝ ያው ሀይሚም አንደኛ ይሄ ነገር አስተዋው ምናምን ከብሩኬ ጋር የምትታረቅበትን መንገድ እያመቻቸች ነው የሚመስለኝ። ማለት ለምን ያው አንዳንድ ጊዜ የሆነ አሁን ብሩክ ቢታሰር ብዙ ነገሮች ይበላሻሉ፣ ስራው ይበላሻል፣ ሌላ የሚሰራው ስራ ሁሉ ይበላሻል። ታሰረ ማለት ማለት ነው። ሀይሚ ደግሞ ያ ነገር እንዳይከሰት ብዙ ነገር ያው የብሩኬ ነገር አይሆንላትም፣ መስዋዕት ለመክፈል ምናምን ያላትን ነገር ለማዘጋጀት ነው ከዛ ደግሞ ሀይሜ ለምናው ያ ነገር እንደተተው ምናምን በቃ ይሄ የሆነ ሴቶች በቃ ለምን ወደሰው የምንከፍለው መስዋዕት ነው እና እኔ በዚህ ያህልክ ዳኒን እንትን ብላለች ብዬ አላስብ። ሲቀጥል ደግሞ ሀይሜ አሁን ነገሮችን እያሰበች ነው ለምን እንደ በፊቱ አትናገር ነው። ባለፈው በጣም ስታወራ ነበር። የመጀመሪያ ጊዜ ሞሽን ውላ ትጮሆ ነበር ምና አሁን ላይ ግን እየጮች አለምን። ቡርኬም እንኳን ባለፈው አብሮ ቪዲዮ ሲሰሩ እንትን ለማለት ሞክራለች፣ ስ የሆነ እርግጥ ብላ ለማሰብ ሞክራለች። እና ኦልሬዲ ስለ ቪዲዮም እያስረዳት ይሆናል፣ ስላለው ነገር እያስረዳ ሊሆን ይችላል። ዳኒና ሃይሜናቸው እውነታው የሚያውቁ ግን አንቺ በተረዳሽበት መንገድ አይደለም ሶሲ እነሱ ጋር ያለው እውነት ማለት ነው። እና አትናደጂ፣ ፍቅርሽን አጥበቀሽ ያዢ። በእጅ ያዙት ወርቅ እንደ መዳብ ይቆጠራል ይባላል እና በኋላ የምትወሰኘው ነገር ከአፍሽ የሚወጣው ነገር ተመልሶ አንችኑ ሳይጎዳሽ ተጠንቀቂ። ምንም ችግር የለም። ለምን በቃ እንዲህ ሆኑ ምናምን፣ ጸጉሯን እያሻሸካች ምናምን እላፊ ቃላት ባትናገሪ ደስ ይለናል። በዚህን ያህል ማለት አትቅኝ። ለምን እመሙ እንደዚህ ነው አይሻል? አንችም ስትሰሪ እንደዛ ነበር።